ሰላም ጤና ይስጥልና አድማች ተመልካቾቻችን፣ ሚያዚያ 2217 ዓ.ም ተምረ ዕለታዊ መረጃዎች እና ዘገባዎችን ሸመጥቻለሁ። የረፋድ መረጃ እና ዘገባዎችን ወደ እናንተ እያደረስኩ አብሪያችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ ነው በአክሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ የግንባር መረጃዎች ይሰማላችሁ። እነዚህ መረጃዎች እየሰማችሁ እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ እስከመጨረሻው አብራችሁ እንድትቆዩ በአክሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ደግሞ ጥቆማ ዜና ጂሜል ዶት ኮም ላይ ልትልኩልት ትችላላችሁ። እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ ውስጥ መገናኛ ገጾች እንደዚሁ ሀሳቦችንም አስተያየቶችን ልታደርሱ ይችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ በተለያዩ መረጃዎችን ነው እያያዝኩት፣ እነሱን የምሰማቸው ይሆናሉ። ትላንትና በርካታ አስተያየቶች ናቸው የደረሱ በተለይ የፋኑ የእርስ በርስ መግለጫና ሽኩቻን በተመለከተ በርካቶቻችሁ ሀሳቦቻችሁን፣ ስሜቶቻችሁን አጋርታችሁኛል። በእጅጉ አመሰግናለሁ። በጣም በርካታ ከመሆናቸው የተነሳ ሁሉንም አቅረብ አይቻልም፣ ግን ጠቅለል ያለ ሀሳቡን አቀርባለሁ። ሁላችሁን የተመለከትኳቸውን ከዛ ባሻገር በየአካባቢው የተመለከታችኋቸውንም እንዲሁ ሌሎች ልካችሁ ልኛል። እገታ፣ ዝርፊያ እንዲሁም ደግሞ በመንግስት የጸጥታ ኃይሎች የሚፈጸሙ ግፍና ሰቆቃዎችን በተመለከተም በየአካባቢያችሁ ያያችሁትን እየተመለከታችሁትን አድርሳችኋል። በእጅጉ ነው የማመሰግነው። የፋኖ የእርስ በርስ መግለጫ በተመለከተ እንግዲህ በርካታ አስተያየቶች ናቸው እየደረሱኝ። በሁሉንም በተናጠል ማቅረብ አልችልም፣ እንደነገርኳችሁ በጣም በርካታ ስለሆኑ ከዚህ አንጻር እንግዲህ ጠቅለል ብሎ ሲታይ ሀሳቡ ምንድን ነው የሚለው በተደጋጋሚ በዚህ ሚዲያ የተሰራበትም ሁሉ ሌሎች ሚዲያዎችም ኃላፊነት በሚሰማቸው ጉዳዮች በተደጋጋሚ የቀረቡ ቢሆንም ከእለት ወደ እለት እንግዲህ ሰሚ ከማግኘት ይልቅ የእርስ በርስ ከቅርብ ካለው አጠቃላይ በዓላማም በግብን ከሚጋራ ይልቅ ሌላ ቦታ ሂዶ የሀይል ድጋፍ ለማግኘት የሚደረጉ እንቅስቃሴዎች በተናጠል ትግሉን ነው በአጠቃላይ የሚጎዱት የሚሉ አስተያየቶችን በብዛት አድርሳችሁኛል። ፋኖ የርስ በርስ መግለጫ በርካታ ሰዎች እንግዲህ ይህንን ስሜታችሁን ሀዘናችሁንም እንዲሁም ደግሞ አንዳንዶቻችሁ ደግሞ ከዚህ በተለየ ስሜቶቻችሁን ገልጻችኋል። የውጭ ጠላት ዋና ጠላት በዚህ የርስ በርስ ሽኩቻ ምን ያክል ሊያተርፍ እንደሚችል ለማሳየት ሞክራችኋል። በዚህ አይነት ሽቁቻ ዘላቂ አትራፊ የሚሆነው የአማራ ሕዝብ መሰረታዊ የፖለቲካ ባላንጣ የሆኑ ኃይሎች ናቸው። ይህንን እንዴት መረዳት አይቻልም? አንድ ታጋይ ለአንድ ዓላማ የቆመ በተለያየ ጎራ የተሰለፉ ባላንጣዎች ወደ አንድነት በመጡ ጊዜ፣ እንኳ በአንድ ጠረጴዛ በተቀመጡ ጊዜ ለመነጋገር የሚያስችላቸውን ሁኔታ እንኳ ክፍት ቦታ መተው እንዴት አይችልም? በዚህ ልክ መፈራረጅ የት ነው የሚያደርሰው? የሚለውን ጉዳዮች አድሳችኋል። ነገ በድጋሚ መገናኘት ላይቀር ጨርሶ የመገናኛ ድልድዮችን ጭምር መበጠስ በፖለቲካ ንግግር በመግለጫም ይሄ ተገቢነት የለውም የሚል የጌታቸው ረዳና የአብይ አህመድን ግንኙነትን ጭምር አንስታችሁ እነዚህ ሁለት ሰዎች በተለያየ ፖለቲካ ከሁለት ዓመት በፊት የነበሩበትን አጠቃላይ የአንጃና የጦርነት አሰላለፍ፣ አሁን ያሉበትን ሁኔታ ተለዋጭ በሆኑ ነገሮች ያለውን ሁኔታ ለማሳየት ሞክራችኋል። ሌሎቻችሁ ደግሞ እንግዲህ ግራንድ በሆነው እናንተ አገላለጽ ግራንድ በሆነው የአማራ ፖለቲካ ውስጥ የኦህደድ ብልጽግና የፖለቲካ ኢምፓየር እና ዘላለማዊ የስልጣን ወንበሩን ለማስጠበቅ የፋኑ የእርስ በርስ ፍትጊያ፣ የእርስ በርስ ሽኩቻ በአድማ ብተናና በፋኖ መካከል የሚደረግ ጦርነት፣ በሚሊሻ ና በፋኖ መካከል የሚደረግ ጦርነት ከዛም አለፍ ብሎ በአማራ ኃይሎች እርስ በርስ የሚደረግ የውስጥ ሽኩቻ ከፍተኛ ድል የሚያስገኝለት ነው። በጦር ሜዳ ላለፉት ሁለት ዓመታት እንግዲህ ያላሳካውን ድል በዚህ መንገድ ኦህደድ እየተጎናጸፈ የሚገኘው በራሳችን ስህተት ነው የሚሉ አስተያየቶችን ማድርሳችሁኛል። እንግዲህ በርከት ያሉ ናቸው። የአማራ ፖለቲካ ባላንጣዎች በቀላሉ የበላይነታቸውን ለመያዝና ለመቆጣጠር የሚያስችላቸው አጠቃላይ የትግል እንቅስቃሴ መቆምና፣ መታረም፣ መገምገም አለበት የሚል ማድረሳችኋል። በሌላ ጊዜ እንግዲህ በተለያየ መንገድ አስተያየቶቻችሁን በአስፈላጊ ሆኖ አስተያየቶች ጊዜ እየተመለሱ የማቀርብ ይሆናል። ወደ ሌላ ጥቆማ፣ ከምስራቅ ጎጃም እናማይ ወረዳ በሁሉም የገጠር ቀበሌዎች የተሰማሩ የመንግስት ኃይሎች በህዝብ ላይ ከፍተኛ በደል እየፈጸሙ እንደሆነ እንደዚሁ መልእክት አድርሳችሁኛል። ፋኖ በቀጠናው በነበረበት ወቅት ምግብ፣ ውሃ ሰጥታችኋል በሚል ዛሬ ፍተሻ፣ ብርበራ በሚል በርካታ ሰዎች ድብደባ፣ እስራት እየተፈጸመባቸው ነው። ንብረቶቻቸውም እየተዘረፉ ነው። ከፍተኛ በደል እየተፈጸመባቸው ነው የሚል መልእክት አድርሳችሁኛል። በእጅጉ አመሰግናለው። ይህ እንግዲህ በዘገባም የሚካተት ነው። በተለያዩ አካባቢዎች የሚፈጸሙ ሌላ ትላንትና የተሰራውን ዘገባ በተመለከተ እንደዚሁ በርካታ አድማጭ ተመልካቾች በተለይ ይህንን ጉዳይ አጽኖ ሰጥታ እንደገና እንድታጣራው በሚል ልካችሁልኛል። በትላንትናው ዕለት በደቡብ ጎንደር ደራ ወረዳ ግላውዲዮስ አቅራቢያ በርካታ ምልምል ወታደሮች ተያዙ ተብሎ በፋኖ የወጣ መግለጫ አለ። አንተም እንደ ሚዲያ ይህንን ተቀብለህ አሰራጭተሃል። ጉዳዩ ግን ከዚህ የተለየ ነው። ድጋሚ ልታጣራውና ልታረጋግጠው ይገባል የሚል አስተያየት አድርሳችሁኛል። እንግዲ እንግዲህ አመሰግናለሁ። የሚዲያውን ታማኝነትም ለመጠበቅ ድጋሚ ማጣራት አለብህ በሚለው በዚህ መሰረት ያደርሳችሁኝ አስተያየት ምንድን ነው? ለጉልበት ስራ ከስማዳ ወደ ሌላ ቦታ ሲሄዱ የነበሩ ወጣቶች ናቸው ተሽከርካሪ ላይ የተያዙት። እንደተባለውም ቁጥራቸው ሰማንያ አይደለም። ይህንን ማጣራት ነበረብህ። ከተያዙ በኋላ አርብ ገበያ ወጣ ብሎ ወደ ገላውዲዮስ ተወሰዱ። ከገላውዲዮስ ጉባራ ተብሎ የሚጠራ ቀበሌ በተለይ ልዩ ስሙ ሳህና በተባለ ቦታ ተወስደው ነው የሚገኙት። ይህንን ያደረጉት ከስማዳ የመጡ ፋኖዎች አስፋው አውለው የሚባለው የሚመራቸው ፋኖች ናቸው። እነዚህ ሰዎች የጉልበት ሰራተኛ መሆናቸውንም ከእሱ ጋር ተደዋውላችሁ እንዳረጋገጣችሁ ጭምር ገልጻችኋል። አሁን እነዚህ የጉልበት ሰራተኞች ናቸው። ይህንን የሰማው ብልጽግና ፕሮፓጋንዳ ለመስራት በጉዳዩ ላይ ዘጋቢ ፊልም ለማዘጋጀት ጭምር እንቅስቃሴ ላይ መሆኑን ገልጻችሁልኛል። በግዳጅም በፈቃድም የተመለመሉ የስማዳም ሆነ የስቴ ምልምል ወታደሮች አሁን በወረዳዎቹ ማዕከላት ነው የሚገኙት። ገና ወደ ወታደራዊ ማሰልጠኛ ጣቢያዎች እንቅስቃሴዎች አላደረጉም። ስለዚህ ትላንትና ከሰማንያ በላይ ምልምል ወታደሮች በፋኖ ተያዙ የሚለውን ዘገባ ከፋኖ መግለጫ ላይ ወስደህ አንተም ማሰራጅተሃል፣ ማጣራት ነበረብህ። እነዚህ ተጨማሪ መረጃዎች መጥተዋል፣ ንልስ አጣራ የሚል ነው። አመሰግናለሁ። እንግዲህ ይህንንም በተመለከተ ወደ ሌሎች መረጃዎች ሊሄድ ወደ ሌሎች መረጃዎች ሲሄድ አርማጮሆ ጮሆ አጅሬ ጃኖራ አቅራቢያ ብርቱ ውጊያ ስለመደረጉ እና በዚህ ውጊያ ከፍተኛ ሰብአዊ ቁሳዊ ጉዳት መድረሱን የመረጃ ምንጮች ገልጸዋል። አልተጠበቀ ቦታና ፍጥነት ወደ አካባቢው በብዛት ሲንቀሳቀስ በነበረ የመንግስት ኃይል ላይ ፋኖ በከፈተው ድንገተኛ ጥቃት ከፍተኛ ሰብአዊ ቁሳዊ ጉዳት ደርሷል። የደረሰውን ሰብአዊ እና ወታደራዊ ኪሳራ በአሃዛዊ መረጃዎች ማስቀመጥ ባይቻልም በምርኮ ደረጃ ግን ከ29 በላይ የነፍስ ወከፍ እና እንደ ውድድ መሳሪያ በፋኖች ገብቷል። በቁጥር ያልታወቁ እንግዲህ ሙት እና ቁስለኛ ሆነዋል። የጎቤ ክፍለ ጦር እና ከደጋማው የራስ አሙራ ውብነህ ኮር የመጡ ፋኖች ናቸው በጋራ ይህን ዘመቻ ያደረጉት ብለዋል። በዚህ እንግዲህ ይሄ ቀጠና የቆላ ወገራ ቀጠና የልዩ ዘመቻ ከተባሉት ቀጠናዎች ውስጥ አንዱ መሆኑንም የመረጃ ምንጮች ገልጸዋል። በዚህም ከአርማጭሆ ከታች አርማጭሆ ቀጠና ከዳባት ከወገራ ከጠገዴ እንዲሁም ከደባርቅና ከአዳርቀ አካባቢዎች በብዛት ወደዚህ አካባቢ ተጨማሪ ኃይል እየተንቀሳቀሰ ነው የሚገኘው። በዚህ በቆላ ወረዳ አጅሬ ጃኖራ ተብሎ በሚጠራው ቀጠና የስልክ አገልግሎትም ሙሉ በሙሉ ስለመዘጋቱን የመረጃ ምንጮች እየገለጹት፣ ወደ ጎንደር ዙሪያ ስንመጣ ጎንደር ዙሪያ ለምባ ተብሎ የሚጠራ አካባቢ እንደዚሁ ትላንት ነው ውጊያ ነበር። የአማራ ፋኖ በጎንደር ጠቅላይ ግዛት አጼዎቹ ክፍለ ጦር የተለያዩ ሻለቆች ባደረጉት ውጊያ በመንግስት ኃይሎች ላይ ጉዳት ደርሷል ተብሏል። የደረሰው ጉዳት ባህዛዊ መረጃዎች አልታወቀም። በፋኖ ላይም እንደዚሁ የደረሰው ጉዳት በዝርዝር አልተገለጸም። ለመረጃ ምንጮቹ ግን በሰላማዊ ሰዎች ላይ የደረሰውን ግድያ በተመለከተ የሚከተለው መረጃ አድርሰዋል። ስምንት ቤቶች በሞርተር በመንግስት ወታደሮች በተተኮሱ ሞርተሮች ተቃጥለዋል። በእነዚህ እንግዲህ አራት ህጻናትና አዛውንቶችን ጨምሮ በአሳዛኝ ሁኔታ ታዳጊዎች ተገድለዋል። አምስት ቆስለዋል። የተባሉት ላምባ ተብሎ የሚጠራ ቀበሌ ነው ጎንደር ዙሪያ የሆነው። ከዚሁ ውጊያ በኋላ መንግስት ወታደሮች ወደ ማክሰኝት ከተማ ተመልሰዋል። የአምቡላንስ ጩኸትም ሰምተን ነበር ሲሉ ነው የገለጹት። አራት ህጻናትና አሮጊት እናቶች ናቸው በዚህ ሞርተር ጥቃት የተገደሉት። ቤቶችም ተቃጥለዋል። ወደ ሸዋ የሚወስደን መረጃ ላስከትል። ሸዋ ሸዋሮቢት ራሳ ቀጠና ከ15 በላይ የመንግስት የመረጃ ሰዎች በዚህ ቀጠና እንቅስቃሴ ላይ ሳሉ መያዛቸውን ነው የመረጃ ምንጮች የገለጹት። በዚህ ቀጠና ያለውን የፋኖ አጠቃላይ እንቅስቃሴ በመረጃ እንደዚሁ እና በስለላ ስራ መረጃዎችን ለመሰብሰብ ተንቀሳቅሰዋል የተባሉ አስራ አምስት የሚደርሱ በተለያየ የጸጥታ ስራ ላይ የነበሩ የብልጽግና ባለስልጣናትም እንደዚሁ ከኃላፊነት የተነሱና በልዩ ልዩ ስለላዎች ተመልምለው የተሰማሩ ሰዎች ናቸው ተይዘዋል፣ የተባሉት እንግዲህ ከእነዚህ ከአጠቃላይ የፋኖን አጠቃላይ ወታደራዊ እንቅስቃሴ ባሻገር ፋኖ በአካባቢው ህዝብ ላይ እየፈጸማቸው ግፍና በደሎችም አሉ። እነዚህንም በሪፖርት አምጡ በሚል የአካባቢው ተጽዕኖ ፈጣሪ ሰዎች ስለ ፋኖ ፈጽሞብናል የሚሉት በደል እየተደራጁ መረጃዎችን እንዲሰጧቸውም ሲያግባቡ ነበር ነው እየተባለው። ይሄ እንግዲህ ቀጣይ በሚዲያ እና በፕሮፓጋንዳ እንደዚሁ ተጨማሪ ዘጋቢ ፊልሞችን ለማዘጋጀትም እንደዚሁ ኃላፊነት ወስደው የነበሩ ናቸው ተይዘዋል ነው የተባሉት። ወደ አዊ ዞን ጃዊ ስንመለስ ጃዊ ወረዳ በተመሳሳይ ቤት ለቤት አሰሳ በሚል በርካታ ሰዎች ታስረዋል፣ ንብረት ተዘርፏል። የመንግስት ኃይል ከጃዊ ፈንድቃ በርካታ እግረኛና መካናይዝ ኃይል ወደ ቋራ ቀጠና እያንቀሳቀሰ ነው። በዚህ እንግዲህ የአሰሳ ዘመቻ በሚል እየተደረገ ባለው ዘመቻ ዘንዘል ከፊል ሲልሲል በሚባሉ የቋራ አዋሳይ ቀበሌዎች የመንግስት ኃይል በብዛት ኃይል አከማችቷል። ቀጣዩ ጉዞ የጃዊና የቋራ ቀጠናዎችን አሳሳ በሚል ወደዛ ቀጠና መሆኑን ነው። ሰሞኑን ጃዊ ጃሂማላ ተብሎ የሚጠራው አካባቢ ከባድ ውጊያ ሲደረግ ነበር የሰነበተው። በዚህ ውጊያ ወታደራዊ መሪዎችን ጨምሮ በርካታ እግረኛ ወታደሮች ሙትና ቁስለኛ ሆነዋል። በዚህ የተበሳጩ የመንግስት ወታደሮች የጅምላ እርምጃ ነው እየወሰዱ ያሉት። መንገድ ላይ ያገኟቸውን ንጹሀን ይገድላሉ። በትላንትና ሁለት እንኳ አንድ የጋሪ አሽከርካሪ እና አንድ የአእምሮ ህመማንን ጨምረው መንገድ ላይ ያገኟቸውን ሸንኮራ አገዳ ነጋዴዎች ጭምር እንደዚሁ በጅምላ ገድለዋል ነው የተባለው። እነዚህ ሰዎች ከፋኖ ጋር ምንም አይነት ግንኙነት የሌላቸው ነጋዴዎች ናቸው እየተገደሉ ተብሏል። ሌላው ወደ ግንባር መረጃዎች ባሻገር በጉራጌ ዞን ወልቂጤ፣ አበሽጌ እንዲሁም ደግሞ በተለያዩ አካባቢዎች በአማራ ተወላጆች ላይ ከፍተኛ ማዋከብ እየተፈጸመ ነው ተብሏል። በዚህ ቀጠና እንግዲህ ላለፈው አንድ አመት ከፍተኛ ወከባ እየተፈጸመ ነው። መሳሪያ አላችሁ ትጥቅ ትፋት አላችሁ በሚል መከላከያ ተከታታይ ዘመቻዎችን አድርጓል። ለዚህ ደግሞ የአካባቢው ብልጽግና ባለስልጣናት እና የጸጥታ ሰዎች ጥቆማዎችን እየሰጡ በርካታ ሰዎችን አሳስረዋል፣ ቶርች አስደርገዋል። አድራሻቸው የጠፋና የተገደሉም አሉ ነው የተባለው። የፋኖ ደጋፊ ናቸው በሚል እንደዚሁ ተይዘው ከተወሰዱት መካከል እስካሁን ያልተመለሱት በርካታ ናቸው። በምን ሁኔታ ላይ እንዳሉም የቤተሰቦቻቸው ማወቅ አልቻሉም ነው የተባለው ከዚህ ባሻገር እንግዲህ የፋኖ ደጋፊ ናቸው በሚል የእህል ምርታቸውንም ጭምር የአማራ ተወላጆቹ ወደ ገበያ ወጥተው እንዳይሸጡ ክልከላ እያደርጋሉ የአካባቢው ባለስልጣናት ናቸው የተባለው ታስረው ደብዛቸው የጠፉ ለቀው የተፈናቀሉ በመጋዘን ያለ ምርታቸው በፀጥታ ኃይሎች የተዘረፈባቸውና የተወረሰባቸው መሳሪያ ደብቃችኋል ተብለው ቶርቸር ወይም ደግሞ ማሰቃየት የተፈጸመባቸው በዚህ በኩል የአምስት ሰዎች ስም ዝርዝር ደርሷል በርካታ ናቸው እንግዲህ የሚታወቁ በመከላከያ በአካባቢ ስታይል እና በፌደራል ፖሊስ ግድያም የተፈጸመባቸው ሰዎች አሉ። ሁኔታው እንግዲህ በተለይ በአካባቢው የሚገኙ የኦህዴድ ሰዎች ጋር ቀጥታ ትስር ያላቸው የጸጥታ ሰዎች በተለያዩ ቀበሌዎች ከደቡብ ምዕራብ ሸዋ ጭምር መጥተው አካባቢ ጸጥታ ላይ የተሾሙ ሰዎች በዚህ ጉዳይ ላይ ቀጥታ እንግዲህ ተሳታፊ ናቸው ነው እየተባለው። የአካል ጉዳት ደርሶባቸውም ያልጋ ቁራኛ የሆኑ በርካቶች ናቸው። መሳሪያ ያላችሁ በሚል ጀግና አርሶ አደሮች ጭምር ከሳደው ቤተሰቦቻቸው ተበትነው ይገኛሉ ነው የተባለው። ጉራጌ ዞን ነው ይሄ እየሆነ ያለው ወደ አማራ ክልል ግንባር መረጃዎች ስንመለስ፣ ግንደወይን ከተማ ቴክኒክና ሙያ ኮሌጅ ጊዜያዊ ወታደራዊ ካምፕ ላይ ትናንትና ድንገተኛ ጥቃት ተፈጽሟል። በዚህ ድንገተኛ ጥቃት በቴክኒክና ኮሌጅ ላይ በጊዜያዊነት ካምፕ አድርገው የሚገኙ የሚሊሻ አባላት ላይ ጉዳት ደርሰዋል ነው የተባለው። የደረሰው ጉዳት በዝርዝር አልታወቀም። የአማራ ነው በጎጃም የስምንተኛ ክፍለጦር የሳሙኤል አወቀ ብርጌድ አባላት ናቸው ይህንን ጥቃት እየፈጸሙት። ሌላው ሰሞኑን በተለያዩ አካባቢዎች የሚደረገውን ወታደራዊ አፈሳና የግዳጅ ወታደራዊ ምልመላ በተመለከተ አሁንም ተጨማሪ መረጃዎች እየመጡ ነው የሚገኙት። በተለያዩ አካባቢዎች እናቶች ልጆቻቸውን እንዲለቀቁላቸው እየተማጸኑ ይገኛሉ። ገንዘብ እየከፈሉ ልጆቻቸውን ያስለቅቃሉ። ገንዘብ መክፈል ያልቻሉት ግን በአስቸጋሪ ሁኔታ ውስጥ በአስተዳደር በፖሊስ ጣቢያ አካባቢዎች ብርድና ፀሐይ እየተፈራረቀባቸው እያለቀሱ እናቶች ይገኛሉ ብለዋል። ለምሳሌ እብናት ደቡብ ጎንደር አካባቢ በሚሊሻ ጽህፈት ቤት እና በአስተዳደር ውስጥ ልጆቻቸው የሚገኙ እናቶች አካባቢውን ለቃችሁ ሄዱ እየተባሉ እየተደበደቡ ነው። እናቶች ግን ላለፉት ሶስት ቀናት አካባቢውን አልለቀቁም፣ እየተማጸኑ ነው የሚገኙት በአስተዳደር ዙሪያ በብርድና በፀሐይ እየተሰቃዩ ሌትና ቀን ውሏቸውን እዚህ አካባቢ አድርገዋል ነው የተባሉት። በዚህ አካባቢ የተደረገ ያለውን አፈሳና እናቶችንም ጭምር በማዋከብ እንግዲህ እነ ሞላ ማህመድ የቀበሌው አስተዳዳሪ፣ አምባው የሚሊሻ አስተባባሪ፣ ሙባረክ ምረት የወረዳው ኮሚኒኬሽን ኃላፊን ጨምሮ ሃይማኖት ታደሰና አፈ ጉባኤ ደስ እየነጋሽ እነዚህ ባለስልጣናት እናቶችን እያሰቃዩ ነው ሲሉ ነው የመረጃ ምንጮች እየገለጹት። ወደ ሌሎች መረጃዎች ይቀጥላለሁ። በሌሎች መረጃዎች ስቀጥል የህወሓትን የተመለከተ መረጃ ነው ያለው። በሱዳን የሚገኘው አርቢ ሰባት ሸረሪን አካባቢ ባለፈው ቅዳሜ ወታደራዊ ልምምድ ሲያደርግ ነበር ተብሏል። የህወሓት ታጣቂ በወልቃይት በተለይ ማይካድራ እና በሌሎች አካባቢዎች በንጹሃን ላይ አሰቃቂ ጭፍጨፋዎችን ፈጽሞ በጦርነቱ ጊዜ ከፊሉ ወደ መቀሌ ሲሄድ በሱዳን በኩል ወጥቶ የሚገኘው ኃይል ነው። አሁንም እንግዲህ ኃይል ክምችት ውስጥ ነው የሚገኘው። ተጨማሪ ወታደራዊ ስልጠናዎችንም እያደረገ ይገኛል። በሱዳን ያለው ጦርነት ለዚህ ኃይል ምቹ አጋጣሚ ፈጥሮለት ከአልቡርሃን ጎን በመሰለፍ የተለያዩ መሳሪያዎችን አግኝቷል። የቅጥረኝነት እንደዚሁ ተጨማሪ ገንዘብ ና በና አልቡርሃን በኩል ደግሞ ከግብፅም ተጨማሪ ኃይል በማግኘት አሁን በርካታ ወታደራዊ ተሽከርካሪዎችን የቡድን መሳሪያዎችንም ታጥቋል። ይሄ ቡድን አሁን ወታደራዊ ልምድ እያደረገ ነው። ሰሞኑን አዳዲስ ተጨማሪ ታጣቂዎችን ከካርቱም የሚገኙ የትግራይ ተወላጆች እንዲሁም ደግሞ ከስደተኛ ጣቢያ ጭምር እየመለመለ ይገኛል ነው የተባለው። እንግዲህ ይህንን መረጃ ያደረሱ የመረጃ ምንጮች ደግሞ ትግራይ ውስጥ ካለው ታጣቂ ወደ ሱዳን እንደዚሁ ታጣቂ ኃይል ለማዛወር እንቅስቃሴዎች ይገኛሉ ተብሏል። በየት መንገድ በየት መንገድ ለማስወጣት እንቅስቃሴዎች ያሉት እየጠየቅያቸው ነበረ። እንግዲህ በአማራጭነት አንድም በኢትዮጵያ ውስጥም በተለያዩ መንገዶች መታወቂያዎች በማሰራት በአፋርና በመተማ ካልሆኑ ደግሞ በቡድን እንዲሁም ደግሞ በኤርትራን በኩል ለማስወጣት እንቅስቃሴዎች እየተደረጉ እንደሆነ መረጃዎች አሉን ሲሉ ወልቃይት አካባቢ ያሉ የኢትዮ ፎከስ የመረጃ ምንጮች ገልጸዋል። በሱዳን ያለው ኃይል የመሳሪያ ዝግጁነት እያሟላ ነው የሚገኘው። ይሄ ደግሞ እንግዲህ ወረራ ለማድረግ የሚደረግ እንቅስቃሴ ነው። ከሰባ በላይ ወታደሪ ተሽካሪዎች እና በርካታ የቡድን መሳሪያዎች ያሉት ይህ ኃይል አሁን የድሮን ሰልጣኞችን እንግዲህ ባለፈው እንደነገርኳችሁ ወደ ሌሎች አካባቢዎች ልከዋል። ጀኔራል ሙዘይ መኮንን እንዲሁ ደግሞ የጀኔራል አልፈታል ቡራን የሱዳን ጦር መሪዎችና የኤርትራ ወታደራዊ ባለስልጣናት ሱዳን ውስጥ እንደዚህ ተገናኝተው ተነጋግረዋል ሲሉ የመረጃ ምንጮቹ ገልጸዋል። ጀኔራል ሙዘይ መኮንን ከኤርትራ ወታደራዊ ባለስልጣናት እና ከሱዳን ወታደራዊ ባለስልጣናት ጋር ተገናኝተው ምን እንደተነጋገሩ ግን የታወቀ ነገር የለም ነው ያሉት። ጀኔራል ሙዘይ በቀድሞ መከላከያ ውስጥ የደቡብ ዛ ኃላፊም በኋላም ደግሞ በመከላከያ መምሪያ ውስጥ የተለያዩ ኃላፊነቶችን የሰራ ሱዳን ውስጥ የሚገኘው የህወሀት አራት ክፍለ ጦሮች አጠቃላይ አዛዥ ነው። በዚህ ቀጠና እንግዲህ መሳሪያ ወደ ህወሀት እንዲደርስ እያደረጉ ከሚገኙት መካከል ይገኝበታል። እንግዲህ በምን ጉዳይ እንደተነጋገሩ የታወቀ ነገር የለም ቢባልም ግን አጠቃላይ ግን በኢትዮጵያ ውስጥ ካለው አጠቃላይ ሁኔታ አንጻር እንዲሁም ደግሞ ህወሀት ከሚያደርጋቸው ወታደራዊ እንቅስቃሴዎች አንጻር ከዚህ አንጻር የህወሀት ኃይሎች በዚህ ቀጠና መሳሪያ ለማስገባት ለማሳለፍ የሚያደርጉት እንቅስቃሴ እንደሆነ ሊታመን ይገባል ተብሏል። ወደ አፍሪካ ቀንድ መረጃዎቻችን ነው የሚሄደው። የአፍሪካ ቀንድ መረጃዎቻችን ወደ ሞቃዲሾ የሚወስደን ነው። የሞቃዲሾ አየር ማረፊያ ሌሊቱን ከባድ ፍንዳታ እና ጥቃት ተፈጽሞበታል። በአደን አዴ አየር ማረፊያ ተከታታይ የሞርተር ጥቃት ነው የተፈጸመበት። በጥቃቱ የደረሰው ጉዳት አልታወቀም። የሞቃዲሾ ባለስልጣናት በጥቃቱ የደረሰውን ጉዳት ለማጣራት እየሞከሩ እንደሆነ ነው እየገለጹት እንደ መረጃ ምንጮቹ የአልሸባብ ሰሞኑን በርካታ ወታደራዊ ቦታዎችን በማጥቃት እና የሞቃዲሾን የጦር ኃይል በመደምሰስ እንዲሁም ደግሞ በርካታ መሳሪያዎችን እንደዚሁ በእጁ በማስገባት ሞቃዲሾ ከተማን በተለይ በሰሜናዊ አቅጣጫ 25 ኪሎ ሜትር ከበባ ውስጥ አስገብቷል ነው የተባለው። ከዛ ባነሰ እንግዲህ ከበባ ውስጥም ስለሆነ ነው የሞርተር እና የቡድን መሳሪያዎችን ጥቃት እየፈጸመ የሚገኘው። ይህንን ተከትሎ እንግዲህ ባለፈውም አብይ አህመድም ወደ ሞቃዲሾ በሄዱበት ጊዜ አየር ማረፊያ ለማረፍ ሲቃረቡ አልሸባብ ተከታታይ የሞርተ ጥቃቶች መፈጸሙ ይታወቃል። አልሸባብ ከሶስት ቀናት በፊት የመንግስት ኃይሎች ትልቅ ወታደራዊ ካምፖችን አጥቅቷል። በዚህም እንግዲህ ከፍተኛ ድል እንዳገኘ እና በሞቃዲሾ መንግስት ላይ ከፍተኛ ጉዳት እንዳደረሰ ነው መረጃዎች የሚያሳዩት። የኢትዮጵያ፣ የአሜሪካ፣ የአረብ ኤምሬትስ እና ሌሎች አየር ኃይሎች በጋራ የፈጸሙበት ዘመቻ እንደዚሁ ለውጥ አላመጣም። አልሸባብን ወይም ደግሞ የሽብር ቡድኑን ከእንቅስቃሴ የገታው ወታደራዊ ኃይል የለም ነው የተባለው። በዚህ ቀጠና እንግዲህ የግብፅ የኢትዮጵያ እንዲሁም ደግሞ ከተለያዩ የአፍሪካ ሀገራት በአሚሶም የተሰማራም ኃይል አለ። ይህም እንደወትሮ አልሸባብን ማስቆም አልቻለም ነው የተባለው። ከዚህ ጋር በተያያዘ እንግዲህ በተለይ በምስራቅ አፍሪካ የአልሸባብ ኃይል መቆጣጠር በኩል ከአሁን በፊት ኢትዮጵያ በተለይ በእነ መለስ ዜናዊ ጊዜም ጀምሮ አልሸባብን ለመከላከል በሚል አልሸባብን በሌላ ወንድ በማስታጠቅ ድጋፍ ለማግኘት ከአሜሪካና ከምዕራባውያን ወታደራዊ ድጋፍ ለማግኘት ይጠቀሙበታል ተብሏል። አሁን ይሄ አልሸባብ ቡድን ምናልባትም እንግዲህ በሌላ ኃይል እየተደገፈ በሞቃዲሾ መንግስት ላይ ጫና ለመፍጠር የሚያደርገው እንቅስቃሴ ውሎ አድሮም በኢትዮጵያ ላይም የሚቀር ጉዳይ አይደለም። በቀጠናው እንግዲህ አልሸባብ በምስራቅ ኢትዮጵያ ቀጠናም እንደዚሁ እንቅስቃሴዎች እንዳሉት ነው መረጃዎች የሚያሳዩት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ከሰዓት በኋላ በሚኖሩን ሌሎች መረጃዎች እንገናኛለን። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ። አሁንም አስተያየቶችን፣ ሀሳቦችን አድርሱኝ። ሀሳቦቻችሁና አስተያየቶቻችሁ ለሚዲያ የሚሆኑት ለሚዲያ ይደርሳሉ። ከዛ ባሻገር መሰረታዊ በመርህ ላይ የተመሰረቱ አስተያየቶች በድጋሚ ወደ ሚዲያ የሚቀር መሆኑን ደጋግሜ መግለጽ ፈልጋለሁ።